የክርስቶስ የአምላካችንን ቅዱስ ስጋውን ክቡር ደሙን መብላት መጠጣት ክርስቲያናዊ ግዴታችን ነው፣ ደርሰን የምንቀበለው አይደለም። መንፈሳዊ በአንቀጽ 13 ላይ ራሱን ለካን ማሳየት አለበት። በአንደኛው የቆሮንቶስ መልእክቱ ምዕራፍ 11 ከቁጥር 27 ላይ የክርስቶስ ስጋና ደም እዳለበት ብሎ ይናገራል። ባለትዳር ከሆኑ ስጋውን ደሙን ከመቀበላቸው አስቀድሞ ለሶስት ቀን ያክል ከሩካቤ መከልከል ይኖርባቸው፣ 18 ሰዓት ያክል መጾም ይኖርበት። በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ባለሟሎች በኃያሉ በአምላካችን በእግዚአብሔር ሰላም እንደምንሰነበታችሁ እንደምንከረማችሁ፣ አሜን። እግዚአብሔር የአምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይድረሳችሁ። የጌታችን ኢየሱስ ክርስቶስን ቅዱስ ስጋውን ክቡር ደሙን ከመቀበላችን አስቀድሞና ከተቀበልን በኋላ ልናደርጋቸው የሚገቡ ጥንቃቄዎችን የምንማማር የምንነጋገር ሆነ። የክርስቶስን ስጋና ደም ከመቀበላችን አስቀድሞ ምንምን ነገሮችን እናድርግ፣ ከተቀበልንስ በኋላ ምንምን ነገሮችን እናድርግ። ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና በስጋ ማርያም ተገልጦ ምድር ላይ ያስተምር በነበረበት ዘመን በመዋለ ስጋዊው የሱን የእሱን ቅዱስ ስጋ ክቡር ደሙን ካልተቀበልን ያለዛ ህይወት እንደሌለን ራሱ በቅዱስ ወንጌል አስረግጦ ነግሮ አምላካችን ቅዱስ ስጋውን ክቡር ደሙን መቀበል ለእያንዳንዱ ክርስቲያን ውዴታ አይደለም፣ ግዴታ ነው። የክርስቶስን ስጋና ደም ካልተቀበልን ዘላለማዊ ህይወት ሊኖረን ፈጽሞ አይችልም። ማለት ከአሁን በፊት ምናልባት ሳናውቅ በህፃንነታችን ልጅ ሆነን እናት አባቶቻችን ታቅፈውን የልጅነት ጥምቀትን ስንጠመቅ በአርባ በሰማንያችን የክርስቶስ ኢየሱስን ስጋ ተቀብለን ሊሆን ይችላል። ነገር ግን አሁንም እኛ ነፍሳውቀን ቀን ራሳችንን ማስተዳደር መምራት በምንችል የክርስቶስ የአምላካችንን ቅዱስ ስጋውን ክቡር ደሙን መቀበል ተገቢ ነው። ማለት ልናደርጋቸው የሚገቡ ቅድመ ጥንቃቄዎችን ከመቀበላችን አስቀድሞ ከተቀበልንም በኋላ ልናደርጋቸው የተገቡ ጥንቃቄዎችን እነሱን የምንነጋገር ይሆናል ማለት ነው። በቅድሚያ ወደዛ ከመሄዳችን አስቀድሞ ክርስቶስ ኢየሱስ ስለ ስጋው ደግሞ የተናገረንን ኃይለ ቃል ከቅዱስ መጽሐፍ እንመልከት። በዚህ በዮሐንስ ወንጌል ምዕራፍ ስድስት ከቁጥር 50 ጀምረን ሙሉን ስንመለከት ክርስቶስ አምላካችን የእሱን ስጋ መብላት እንደሚገባ ደሙንም መጠጣት እንደሚገባ በግልጽ ነግሮን አስቀምጦልን እንመለከታል። ምዕራፍ 6 ከቁጥር 51 ጀምረን ስንመለከት ከሰማይ የወረደ የህይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል። ስለ ዓለም ህይወት የምሰጠው ይህ እንጀራ ስጋዬ ነው ይላል ልብ በሉ ክርስቲያኖች፣ ከሰማይ የወረደ እንጀራ እኔ ነኝ ይህ እንጀራ የተባለ ደግሞ ለዓለም ህይወት የምሰጠው እንጀራ ቅዱስ ስጋዬ ነው ብሎ ይናገራል። አሁንም ይቀጥላል። አይሁድም ይህንን በላ ዘንድ ስጋውን ሊሰጠን እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ጌታችን ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ የዘላለም ህይወት ከቶ የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው፣ እኔም በኋለኛው ቀን አነሰዋለሁ። ስጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና፣ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ይላል ክርስቶስ ኢየሱስ በዚህ በዮሐንስ ወንጌል ምዕራፍ ስድስት ከቁጥር አምሳ አንድ ጀምረን እስከ አምሳ ስድስት ያለውን ኃይለ ቃል ስንመለከት ስለዚህ ከክርስቶስ ጋር ሕያው ሆኖ በኋለኛው ዘመን በሚኖረን በዛ በመንግስተ ሰማያት ለመኖር የክርስቶስ የአምላካችንን ቅዱስ ስጋውን ክቡር ደሙን መብላት መጠጣት ክርስቲያናዊ ግዴታችን ነው ማለት ነው። ስለዚህ የክርስቶስን ስጋና ደም ደግሞ እንደዚሁ ደርሰን የምንቀበለው አይደለም። ይህንን የክርስቶስን ስጋና ደም ስንቀበል ልናደርጋቸው የሚገቡ ጥንቃቄዎችን ቤተ ክርስቲያናችን በዚህ በፍትሐ ነገሥት ፍትህ መንፈሳዊ በአንቀጽ 13 ላይ ምን ምን ነገሮችን ማድረግ እንዳለብን አስቀምጣለች። ከነዚ ውስጥ በጥቂቱ የተወሰኑትን እንመልከት። እንግዲህ አንድ ሰው የክርስቶስ የአምላካችንን ቅዱስ ስጋውን ክቡር ደሙን ለመቀበል ሲያስብ አስቀድሞ ራሱን ለካን ማሳየት አለበት። ንስሐ ገብቶ ኃጢአቱን ተናዞ የሚሰጠውን ቀኖና በስነስርዓት ፈጽሞ ከኃጢአት ንጹህ ሆኖ የክርስቶስን ስጋና ደም መቀበል እንዳለበት ቤተክርስቲያን ስርዓት ትሰርታለች። ለዚያም ነው ሐዋርያው ቅዱስ ጳውሎስ በዚህ በአንደኛ የቆሮንቶስ መልእክቱ ምዕራፍ 11 ከቁጥር 27 ላይ ይህንን ስጋ ሳይገባው የሚበላ የክርስቶስን ስጋ ሳይገባው የሚበላ ደሙንም ሳይገባው የሚጠጣ የክርስቶስ ስጋና ደም እዳለበት ብሎ ይናገራል። ስለዚህ የክርስቶስ የአምላካችንን ስጋና ደም ልንቀበል ስናስብ አስቀድመን ኃጢአታችንን ተናዘን ከኃጢአታችን ንጹህ ሆነን የሚሰጠንን ቀን ሆና ፈጽመን መቀበል ይገባናል ማለት ነው። ለዚያም ነው ክርስቶስ ኢየሱስ መንግሥተ ሰማያትን ለልጁ ሰርግ በደገሰ ባዘጋጀ ንጉሥ ምሳሌ አድርጎ ባስተማረበት የትምህርቱ ክፍል ላይም በኋላ ወደዛ ወደ ሰርግ ከታደሙት የኒብጤዎች መካከል ከመንገድ ላይ ከተጠሩ ሰዎች መካከል አንደኛው ሰው የሰርግ ልብስ አለበሰም ብሎ በኋላ ያንን ሰው አውጥተው ወደ ጨለማ ጥርስ ማፋጨት ወዳለበት አውጥተው እንዲጥሉ ሲያዝ እንመለከታለን። ያ ሰው የሰርግ ልብስ ያለበሰ የተባለው ለዚህ ለክርስቶስ ስጋና ደም የሚገባውን ክብር ያላሟላ ንሳ ገብቶ ይቅር ተብሎ ያልመጣ ሰውን መስሎ ክርስቶስ ኢየሱስ ራሱ በማለስገዩ ተናግሯል ማለት ነው። ስለዚህ የክርስቶስን ስጋና ደም ስንቀበል የሚገባውን ክብር አድርገን ተዘጋጅተን ልንቀበል ይገባል ማለት ነው። የመጀመሪያው ንስሐ መግባት የሚሰጠንን ቀኖና በስነስርዓት መፈጸም ነው። ሌላውና ሁለተኛው ስጋዊ ንጽሕናችንን መጠበቅ ነው። ልብሳችንን ንጹሕ ማድረግ ይኖርብናል። የኛን የሰውነታችንን አፍአዊ የሆነውን እድፋችንን ንጹሕ ማድረግ ይኖርብናል። ልክ የውስጣዊ ንጽሕናችንን በንስሐ ንጹሕ እንዳደረግን ከአፍአ ያለውን የውጭውን ንጽሕናችንን የሰውነት ንጽሕናችንን እሱንም መጠበቅ ይኖርብናል ማለት ነው። በተቻለ መጠን ንጹህ ልብስ ማዘጋጀት ይኖርብናል። የክርስቶስን ስጋና ደም ልንቀበል ስንዘጋጅ ንጹህ ልብስ እናዘጋጃለን። ቢቻል ደግሞ አቅም ካለ ከፈቀደ ነጭ ልብስ ማዘጋጀት ብንችል እጅግ በጣም መልካም ነው። ነገር ግን ነጭ ልብስ የሌለውም ቢሆን ያለውን ልብስ ንጹህ አድርጎ የክርስቶስን ስጋና ደም መቀበል ይገባዋል ማለት ነው። ሌላውና ሶስተኛው ባለትዳር የሆኑ ሰዎች ከሆኑ ቅድመ ስጋው ደግሞ ስጋው ደሙን ከመቀበላቸው አስቀድሞ ለሶስት ቀን ያክል ከሩካቤ መከልከል አለባቸው ማለት ነው። ባለትዳር ከሆኑ ስጋውን ደሙን ከመቀበላቸው አስቀድሞ ለሶስት ቀን ያክል ከሩካቤ መከልከል ይኖርባቸዋል። ሌላው እና አራተኛ ለአስራ ስምንት ሰዓታት ያክል የክርስቶስ ስጋና ደም ከመቀበሉ አስቀድሞ መጾም አለበት ያም አፉ ምሬትን እስከሚያመጣ ድረስ ጊዜ የበለው ምግብ አልቆ ጠፍቶ አፉ ላይ ሌላ አይነት ቃና እስከሚመጣ ድረስ መጾም አለበት። ያም የክርስቶስ ስጋና ደም ፍጹም ከሰውነቱ እንዲዋሃደው ያደርጋል ማለት ነው። ስለዚህ ስጋውን ደሙን ከመቀበል አስቀድሞ ለአስራ ስምንት ሰዓታት ያክል መጾም ግዴታ ነው ማለት ነው። የክርስቶስን ስጋና ደም በምንቀበልበት እለት ሰውነታችን ቢደማ ደም ያጋጥመን፣ በተለያየ ምክንያት እንቅፋት ሊመታን ይችላል፣ ሊነስረን ይችላል፣ የሚያስታውቅ ነገር ሊገጥመን ይችላል። ተሐዋስያን ወደ አፋችን ሊገቡ ይችላሉ። ልክ እንደዚህ አይነት ነገር ካጋጠመን በዛን ለ የክርስቶስን ስጋና ደም መቀበል አይገባም ማለት ነው አባቶቻችን እንዳስቀምጡልን ሌላው ደግሞ ለወንዶች ህልመ ሌሊት ወይም ዝኔት ከመታቸው ሴቶችም ደግሞ ልማድ አንስት የወር አበባ ላይ ከሆኑ ሴቶች ከወር አበባቸው እስከሚነጹ እስከ ሰባት ቀን ድረስ የክርስቶስን ስጋና ደም መቀበል አይችሉም። ወንዶችም ዝኔት ከመታቸው በዛንለት መቀበል አይችሉም። ከ24 ሰዓት በኋላ ወይም ከአንድ ቀን በኋላ ንጹሕ ሲሆኑ ገላቸውን ታጥበው ንጹሕ ሆነው ክርስቶስን ስጋና ደም መቀበል ይገባል ማለት ነው። እንግዲህ እነዚህ ነገሮች ሁሉ ካደረገ የነዚህ ሁሉ ማሰሪያው መደምደሚያው እንግዲህ ማመን ነው፣ እምነት ነው። ዋናው ትልቁ ነገር የክርስቶስ ስጋና ደም ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት የሚሆንበት ነውና የክርስቶስ ስጋና ደም በዚህ ህብስትና በዚህ ወይን መልክ አገኘዋለሁ እቀበለዋለሁ ብሎ አማናዊ የክርስቶስ ስጋና ደም እንደሚሆን አምኑ የክርስቶስ ስጋና ደም መቀበል ይጠበቅበታል ማለት ነው። ያንን ስጋውን ደሞን የሚቀበል ሰው እውነት ነው ተለውጡ የክርስቶስ ስጋና ደም ይሆናል ብሎ በፍጹም እምነት አምኖ ያ የሚቀበለው ስጋና ደም አማናዊ እንደሆነ አምኖ የክርስቶስ ስጋና ደም መቀበል ይጠበቅበታል ማለት፣ አንድ ሰው ስጋውን ደሙን ከመቀበሉ አስቀድሞ እነዚህን ነገሮች ማሟላት ይጠበቅበታል። ሌላው የክርስቶስን ስጋና ደም ከተቀበልን በኋላ ከቁርባን በኋላ ወይም ድህረ ቁርባን ልናደርጋቸው የሚገቡ ጥንቃቄዎችን ነው የምንመለከተው። ከዚህ ውስጥ እንግዲህ የመጀመሪያው ስጋውን ደሙን ከተቀበልን በኋላ አፋችንን በነጠላችን መሸፈን ተገቢ ነው። ያም ለምንድን ነው? የተለያዩ ተዋሲያን ወደ አፋችን እንዳይገቡ እንሸፍናለን። ስጋውን ደሙን ከተቀበልን በኋላም ደግሞ ማይ ወይም የቅዳሴውን ጸበል እንጠጣለን። ያም ለምን ይረዳና የክርስቶስ ስጋና ደም በጥርሳችን በአፋችን እንዳይቀር ተጉመጥ መጠን ውስጥ ያለውን አጠቃላይ ወደ ሰውነታችን እንዲገባና እንዲዋሃደን ያደርጋል ማለት ነው። ስጋውን ደግሞ ከተቀበልን በኋላ የቅዳሴ ጸበል ጠጥተን ካፋችን ላይ ያለውን ጥርሳችን ላይ እንዳይቀር አድርገን ወደ ውስጥ እናወርድበታለን ማለት ነው። እሱን ማድረግ ተገቢ ነው። ሌላው ተቀብለን ወደ ቤታችን ስንሄድ ልናደርጋቸው የሚገቡ ጥንቃቄዎች አሉ። እንግዲህ የክርስቶስ ስጋና ደም የተቀበለ ሰው በዛን ዕለት ክርስቶስ በስጋው ተዋህዶታል። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እርሱም በእኔ ኖራል ብሏል ክርስቶስ አደለ። ስለዚህ የክርስቶስን ስጋና ደም የተቀበለ ሰው ፍጹም ክርስቶስን ተዋህዶታል ማለት ነው። ስለዚህ በዛን ቀን አብዝቶ መመገብ የለበትም፣ አብዝቶ መጠጣት የለበትም። እንደዚሁ ከአመጋገብ ጋር ተያይዞ ተመጠው የሚተፉ ነገሮች፣ ታኝከው የሚተፉ ነገሮች እንደ ማስቲካ፣ የሸንኮራ አገዳ፣ የተለያዩ የአታክልት ዝርያዎች እንዲሁም አጥንት ያለበት ስጋም ሊሆን ይችላል። እነዚያን ነገሮች በዛን ዕለት ባይመገብ መልካም ነው። እንዳይመገብ አባቶቻችን ያዛሉ። ምክንያቱም የበላው የክርስቶስ ስጋና ደም ነው። አኝኮ ሲተፈው የክርስቶስን ስጋና ደም በተቀበለበት አፉ በተቀበለበት ጥርሱ የቀረ ነገር ሊኖር ይችላል። አኝኮ ሲተፈው የክርስቶስን ስጋና ደም ይተፋዋል ማለት ነው። ስለዚህ እንደዛ መሆን ስለሌለበት ከነዚህ ነገሮች መታቀብ አለበት ማለት ነው። አንድ ሰው ታኝኮ ከሚተፉ ነገሮች መከልከል፣ መታቀብ አለበት። አመጋገቡ ልኩ መሆን አለበት። ሌላው ልብሱን መራቆት የለበትም። የክርስቶስ ስጋና ደም የተቀበለ ሰው በዕለቱ ከልብስ ሳይራቆት መዋል አለበት። ምክንያቱም ያ ሰው የተቀበለው ስጋ ነፍስ የተለየው መለኮት የተዋሃደው ስጋ ነው። ስለዚህ ልብሱን የሚያወልቅ ከሆነ ሎቱ ስብሐት መለኮት የተለየውን ስጋ ተቀበልኩ ብሎ እንደ ማሰብ ሊሆን ስለሚችል ከልብስ መራቆት የለበትም ማለት ነው። ስለዚህ አንድ ሰው ስጋውን ደግሞ ሲቀበል መለኮት የተዋሃደው ነፍስ የተለየውን ስለሆነ የሚቀበለው ከልብሱ መራቆት የለበትም ማለት ነው። እንዲሁም የክርስቶስ ስጋና ደም የተቀበለ ሰው ወደ ፍርድ ቤት ወደ መካሰሻ ቦታ መሄድ የለበትም ከሰዎች ጋር መከራከር የለበትም እነዚህን ነገሮች ሁሉ ማድረግ የለበትም ማለት ነው። ሌላው ባለትዳሮች ከሆኑ ከቁርባን በኋላ ለሶስት ቀን ያክል ከሩካቤ መከልከል አለባቸው። አንዳንድ ጊዜ ለሁለት ቀን ያክል ይላሉ አባቶቻችን፣ ነገር ግን ለሶስት ቀን ያክል ከሩካቤ መከልከል አለባቸው። ልክ ከቅድመ ቁርባን ቁርባኑን ከመቀበላቸው አስቀድሞ ሶስት ቀን እንደተከለከሉ ሁሉ ቅዱስ ስጋውን ክቡር ደሙን ከተቀበሉ በኋላ ለሶስት ቀን ያክል ይከለከላሉ። ከዚያ በኋላ መፈጸም የሚችሉት ማለት ነው። የክርስቶስን ስጋና ደም ከተቀበልን በኋላ እክል ቢገጥመን ቢነስረን፣ ተሐዋስያን ወዳፋችን ቢገቡ፣ እንቅፋት ቢመታንና ሰውነታችን ቢደማ፣ ልክ እንደዚህ አይነት እክሎች ቢገጥሙን የንስሐ አባታችንን አማክረን ድጋሜ ቀንና ልንቀበል ይገባል። እንደነዚህ አይነት ነገሮች ሲገጥሙን የንስሓ አባታችንን እናናግራለን። ከዚያ በኋላ ድጋሚ ቀኖና ተቀብለን ልንፈጽም ይገባል ማለት። ሌላው የክርስቶስን ስጋና ደም ከተቀበልን በኋላ ላብ የሚያወጡ ስራዎችን ወይም ደግሞ ሩቅ መንገድ ሩቅ ጎዳናዎችን መጓዝ ተገቢ አይደለም ማለት ነው። ምክንያቱም የተዋሃደን ክርስቶስ ነው። ሩቅ ቦታ ሄደን ወይም ደግሞ ላብ እንዲፈሰን አድርገን ያንን የተዋሃደንን መለኮታዊ ስጋና ደም በላብ መልኩ በተለያየ መልኩ እንዲወጣ ማድረግ የለብንም ማለት ነው። ስለዚህ ለክርስቶስ በሚገባው ክብር ልክ ተጠንቅቀን መዋል ይጠበቅብናል ማለት ነው። ምክንያቱም የክርስቶስን ስጋና ደም ስንበላ ክርስቶስ በእኛ ውስጥ ስለተዋ በለቱ ያንን ነገር ማድረግ ይጠበቅብናል ማለት ነው። ሌላው ጥፍርን መቁረጥ፣ መበጣት፣ ሰውነትን መበጣት፣ ጥርስን መፋቅ እንደነዚህ የመሳሰሉ ነገሮችን በለቱ ከማድረግ መታቀብ መከልከል ይኖርብናል። ስለዚህ የክርስቶስን ስጋና ደም ከመቀበላችን አስቀድሞና ከተቀበል ከተቀበልን በኋላ እነዚህን ጥንቃቄዎች በማድረግ መለኮታዊ ስጋና ደም ከእኛ እንዲዋሃደን እኛ በክርስቶስ እንድንኖር ክርስቶስን በእኛ እንዲኖር በኋላኛው ዘመንም አስነስቶን ክርስቶስ ኢየሱስ ሕያው ሆነን ከአምላካችን ጋር ለዘላለም እንድንኖር በዚህ ጥንቃቄ ሆነን የክርስቶስ የአምላካችንን ቅዱስ ስጋውን ክቡር ደሙን መቀበል ይገባናል ማለት ነው። ክርስቲያኖች ህጉንና ስርዓቱን ፈጽመን መለኮታዊ የሆነውን ስጋና ደሙን ተቀብለን ከክርስቶስ ጋር ሀያው ሆነን አብረን እንድንኖር የአምላካችን ቸር ፈቃዱ ይሆንልን። የሰማነውን በልቦናችን ያሳድርብን። ሚዲያውን ሳብስክራይብ፣ ላይክ፣ ሸር እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ በእግዜር ስም እናሳስባለን። አገልግሎታችንን ከጎናችን ሆናችሁ ስለምታበረታቱ እግዚአብሔር አምላክ ያክብርልን። ወስባት ለእግዚአብሔር። ይቆይን።